እንሻላ የሚቀጥለው አለ በሀገራችሁ የሚታሳልፍ ያደርግላችሁ። አሚን። እንሻላ ከቤተሰቦቻችሁ ገፋ ፈሽ ብላችሁ የሚታሳልፍ ያደርግላችሁ። ትዳር ማረግ ሁለት መሆን ከፈለጋችሁ ዛሬን አማክሯት። ሌሎ በሉ፣ የወንድ ሶፋዎች በሉ፣ የሚዜዎች በሉ፣ የተለያዩ ፈለጋችሁ ነገር አለ ከነ ንታ ነው።

ብዝት ትርፍርፍ ፍበልልኝ እያልኩኝ ዛሬ ዛሬ በአዲስ ቪዲዮ ከች ብያለሁ እና ኢድ ሙባረክ እንኳን አደረሳችሁ። የአረፋ ዋዜማ ነው ማሳያችሁ። ቅጠር ነው የምንጀምረው፣ ቅቤ እናነጥራለን። የቤት ቅቤ ያለኝ እዚህ ከራ ማዘር ያመጣሁት ከማዘር ያመጣሁት የቤት ቅቤ ያለኝ፣ ከዛ እንዲበረክትልኝ ደግሞ ሰመን የተዘጋጀ ሰማን የገዛው አንድ ላይ አርግተን የተለያየ ቅመሞችን አርግተን እና በጥራለን፣ ማለት እና ነጥራለን። እኔ ዝም ብዬ አልጠቀምም፣ እነዚህ ቅቤ አይዋጥልኝም። የራሴ ቤት ውስጥ ነው ማነጥረው ማለት ነው። ቤት ውስጥ ያነጠርኩት አልቋል። ቅቤ ብታው እንዴት እንደሚያምር ብታው፣ አጠይቁኝ። አልቋል ቅቤ እና የተዘጋጀው ዝም ብዬ አልጠቀምም። የቤት ቅቤ አለ እዚህ እንጨምራለን ድስት ውስጥ እንጨምራለን። ፍሬጅ ውስጥ ስላስገባው ትንሽ እንትን ብሏል። በድጋሚ ኤድ ሙባረክ እንኳን አደረሳችሁ፣ እንኳን አደረሳችሁ። ለሚቀጥለው ዓመት በሀገራችሁ ከቤተሰቦቻችሁ ጋር ፋፍሽ ፍጥቅ ብላችሁ እንድታሳልፉ የሁል ጊዜ ምኞቴ ነው እላችኋለሁ ኢንሻአላ አላማችሁን ሀሳባችሁን አላ አሳክቶ ለሀገር አብቅቶ በሀገራችሁ ፋ የምትሉ ያደርግላችሁ። የሚቀጥለው ላማት ኢንሻላ አላ በሰላም ያደርሰን ሁላችንም አላ በሰላም ያደርሰን። የሐረፋ ዋዜማ እስከ መጨረሻው ከኔጋ ሆኑ። እስከ መጨረሻው ቪዲዮ ምን ይመስላል ፉን ፉኑ የሐረፋ ዝግጅትኛ ቤት ምን ይመስላል የሚለውን እስከ መጨረሻ ከኔጋ ሆኑ። በቅቤ ማንጠር ነው የምንጀምረው። ይሄ ከቀለጠ በኋላ፣ በደንብ እየቀለጠ ነው። ያው ከቀለጠ በኋላ ይሄን እንጨምራለን። የቤት ቅቤ ነው፣ የእናቴ ቅቤ ነው። እናቀልጠዋለን። የእናቴ ቅቤ በዚህ መልኩ ሲቀልጥልን ይሄን እንጨምራለን። የአሚና ቅቤ ሽታው ብቻ ይበቃል። ሽታው ጨምረናል ኦልሬዲ ልጥ ብሎ ፍልፍል ብሎ አረፋውን እስክጨርስ እንጠብቃለን። ከዛ ቄመማ ቅመሞቹን እንጨምራለን። ከዛ ታላችሁ ሽታው እንዴት እንደሚያምር ወላሂ እዚህ መልኩ እናተካት ከዋለን ተንከተክ ተንከተክኮ ተንከተክ ኮት ተንከተክ ሲያልቅ ቤት ውስጥ እየተፈጨ ነጭ፣ ጥቁር አዝሙድ ጥቁር አዝሙድ እና ነጭ አዝሙድ እየተፈጨ መካለቻ ምናምን ቤት ውስጥ የተፈጨ ቅመም የራሴ አዘጋጆችን እጨምራለሁ። አሁን እንድጨምር በቅተም ተከትኮ ሰውትን ቅመሞችን ጨመርኩኝ። አሁን ደግሞ አጥቢ አዘጋጅቻለሁ። እዚህ ጋር ቅመሞችን እታክልት፣ የፍሬሽ ፍሬሽ ቅመሞች ማለት ነው። እነዚህን እጨምራለሁ። ሽታ ነው፣ እኔም በቃ የሚጠቀመው ሽታው በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሽታው በጣም ነው። ሞክሩት። ለእዛ ነው የሚጠቀሙት። ሞክሩት። ሳቴን ቀመስኩኝ። መጨረሻ መጨረሻ ላይ ለሽታ ኮሰረት እና ይሄ የቅቤ መንጠሪያ እንትን ነው። ይሄ ሽታው በጣም ነው ደስ እንደው አስሬ ጨምሬለሁ ለሽታው ብቻ ነው ምንም የለም ሌላ። ኦፍኮርስ ላይክ አይገባኝም። ኦፍኮርስ ላይክ አይገባኝም። አሁን በመጨረሻ በቅቤ ላይ በወንፊት እያነጠርን እንጨምራለን። ከዛ እንገናኝ። የትማ ሲያምር፣ የት ሲያምር። ይሄ የቀረ ነው። ት ሽታወጣቂቁኝ ወለ ቅመኖ ይሄ ጥቁር ጥቁር ያቀረ ነው። ይሄ ይህ ሞላሁት፣ ሞላሁት ግን አረገም ይሄ እራሱ ነው። እና እንደዚህ ይሆናል ማለት ነው። ቀስ በቀስ የሙሉ ስለሆነ ቶሎ ቶሎ እንደዚህ ያደረገም ቀስ በቀስ እየረገ ነው። በውስጡ ከዚህ ያቀረ ነው የጨመርኩት። ሲያምር፣ ማሻላህ። አሁን ደግሞ ክትፎ ወደ መስራት ነው ይሄ የምንሄደው፣ አይቤ እና ክትፎ ስጋ እስኪታረድ ድረስ ግድ ስለሆነ እንደዚህ የጎመን ክትፎ እየፈጨው ነው። አይቤ በጎመን ይሰራለሁ። ነጭ አይቤ ይሰራለሁ። እንደዚህ እንፈጫለን እና አሁን ደግሞ ዳቦ እናቦካለን። ዳቦችን አቡክተን ዘልተን አስቀምጠን ከዛ እንጀራ እንጋግራለን። እንጀራውን እስክንጨርስ ድረስ ሌጣችን ኩፍላል፣ ከዛ እንጋግራለን። ማሻአላ አሚና ኮሜዲያ ማሻአላ ማሻአላ። አይዎ አይዎ፣ እንደዚህ እኔ በደንብ ቢሉ ማውቀው ሳው ካላና ትንሽ ጥቁር አድሞ ጨምረናል፣ ካሜራ ጨምረናል፣ ኮምፒውተር ጨምረናል፣ ትንሽ ዘይት ጨምረናል፣ ትንሽ ስኳር ጨምረናል። በቃ ማብካት ነው። አይዎ አይዎ አይዎ፣ እንዲህ ነው እንዲህ ነው። አሚና ኮሜዲያ ማሻአላ። እና ሲጋገር ደግሞ የዳቦ መጨረሻ ለማየት እስከ መጨረሻ ከኔ ጋር ሆኖ፣ አይ አሁን እንጀራ እንጋግራለን። ተናድ ግግር

ከዛ ጉዞ ወደ ዳቦ እንሄዳለን። እንጀራን ባወጣሁበት ዳቦ ነው የምጋግረው። እንጀራን ባወጣሁበት ዳቦ ጋግራለሁ። ስማርት እኮ ነኝ፣ ስማርት። ማሻአላ ማሻአላ ማሻአላ ማሻአላ ጉሉ፣ ማሻአላ። ማንኛውም ነገር ስታው ማሻአላ በሉ፣ ማሻአላ በሉ። አና አቦ ብላችሁ አትዩ፣ ማሻአላ በሉ። ኦኬ እስኪ ከፍታታለ። እስኪ እስኪ እስኪ እስኪ። አይዎ ማሻአላ። ወይ ተፈስለ ደሞ፣ አይ በቃ ዳባችን ኮፍ እያለ ነው እዚህ ጋር እስኪጨርስ። አሁን ሁለተኛ አንዴ ኮፍ ብሎ ሞልቶ ነበር። ከዛ ወረድኩኝ ራሰውኝ እየጋገርኩኝ እና ሚጣዱ ላይ ጋግሬ አሁን አንድ አስር ደቂቃ ታውኩኝ። ከዛ እሳት ለኮስኩኝ እንደምታዩት። ከዛ ትንሽ ታችሁ ከተቃጠለ በኋላ ወደ ላይ መልሳሉ እሳቱን። መጨረሻውን ለማየት በጉጉት ጠብቁ።

ከዛ ቤት ውስጥ ላይ ያነጠርነው ቅቤ እንጨምራለን። የሚያምር ወጥ ነው የምንሰራ። ኦፍ ኮርስ እስኪ እውነት ፍረዱ። አያምርም? ቁሌቴ አያምርም? አያምርም? ምስር አይደለም ይሄማ፣ ሥጋ ነው መስሎ። ማሻአላህ ማሻአላህ። ቅማማ ቅማሜን በአጠቃላይ ጨመርኩት። ከበሰለ በኋላ ቅቤ እጨምራለሁ። ይሄንን ጣል አደረግበታለሁ። ሽታው በጣም ነው የሚያምረው። ማሻአላህ። ከብዙ ፍንፉን እራሳችን እስኪ በትንሹ ትሪት እናድርግ። የምስኪን የምስኪን ትሪት ማድረግ ነው ይሄማ። አይ አይ አይ ጉማዱ እንጂ

ብላችሁ በዚህ ቁጥር እየደወላችሁ ተሰሩ ባይ ደግሞ አዲስ የሚትመጡ ለማጋባት ስትፈልጉ ደግሞ ትዳር ማረግ ሁለት መሆን ከፈለጋችሁ ዛሬን አማክሯት። ቤሎ በሉ የወንድ ሱፎች በሉ የሚዜዎች በሉ የተለያየ የፈለጋችሁት ነገር አለ። ካነ ሜካፕ ዲስካውንት አድርጋታ ነው የምሰራላችሁ እና ትሩጥ። እውነቴን ነው። ብቻ ሄሎ ብላችሁ ምን ይሻላል፣ አዲስ ከስደት መጥቼ ነበር፣ ያው መካከለኛ ያው ትንሽ ትንሽ ፕሮግራም አድርጌ ላገባ ፈልጌ ነበር፣ ምንቲኝ ያለች በሉ ከዛ ቀለል አድርጊታ ታማክራችኋለች ታማክራችኋለች እላለሁ። እና ከፍንፍኑ በኋላ ያው እራሳችን ትርት እናጋለ ነው። አይ አያምርም፣ ጥቁር እጅ ሆነ እንጂ በነጭ እጅ ቢሆን ይሄ ስታይል በጣም ነው የሚያምረው። ዲዛይኑ ማሻ አላህ ተባረከ ረሕማን

ቡናችንም ፋፋ እናደርጋለን።

እንደምታዩት በድጋሚ ኢድ ሙባረክ። ኩሉ አመንቱል በኪር ዳቦት ማዘርጋ ነው የሄደው እንሄዳለን። እዚህ ጋ ደስ የሚል ዳቦ ነው ጋርኩት። ወተማ ማሻአላ አረተማ ኮላው ብትሉ ምንም አልተቃጠለም። በጣም የሚያምር ዳቦ ይውጥ ይውጥ ይውጥ ይውጥ በጣም የሚያምር ዳቦ ነው ጋርኩት። አሁን ቁርሳችን በልተን ማሰርጋን እንሄዳለን በሬ ምናርዳለን እዛ ተዘማ ተመልሰን እንመጣለን። ላይክ ቪዲዮን ላይክ ላይክ ላይክ ማድረጋችሁን እንዳትረሱ። ባርክ ኢድ ኢድ ሙባረክ ኢድ እንዴ ነው፣ ሰላም ነው። ሰግደን መጣን ሰግደን መጣን። እንኳን አረነሽ እንኳን ደረሰ፣ እንኳን ደረሰ። እኔ ምስት አይኔ እንኳን ደረሰ። ይለም አመት ባመት ያድርሰን። ማሻአላ አትቅም አሚን አሚን በሉ እስኪ ኢንሻአላህ፣ ከቤተሰቦቻችሁ ጋር ፋፋሽ ብላችሁ የምታሳልፉ አላህ ያድርግላችሁ። አሚን። አቁርሳችን እንብላ። አሚን። ስለከታተላችሁኝ እስከዚህ ክሊፕ ማሰግናችሁ አለሁ። ላይክ፣ ሼር ማድረጋችሁን እንዳትረሱላችኋለሁ። ፉን ፉኔን የሚትወዱ በሙሉ ላይክ እየገጫችሁ